ሰላም አለይኩም ወረህመቱላሂ ወበረካቱህ አዲስ አበባ የናፈቃችሁ ትንሿ ሳዑዲ አረቢያ ይቻትላችሁ አዲስ አበባ ናት ማየት ከፈለጋችሁ ማየት ማመን ነው ማለት ነው ሻላ ይረ ሀገራችን በጣም ተለውጠ አርጓል ያው ብር ላለው ነው ታዲያ አርጓል ስባላችሁ ባዶ ፊስ መጣችሁ ማልቀስ የለም እዚህ እና ዋው ዋው ዋው አዲስ አበባ ይመስላል ማለት ነው እንግዲህ ስራ ቤቱ አካባቢ ላይ ነው ያለ፣ ነው እዛ ነው የሚገኘው ያለ ህዝብ እንብዬ ልንገራቸው የምታወት ህዝብ ነው። በጣም ያስፈራራል ህዝቡ ማለት ነው። ወላሂ የኛ ህዝብ ያላል ጨርሶ ሊወጣ ነው እንዴ ነው የሚያስብላል። እና በጣም ያሳዝናል ያለው ነገር። ያው ሲስተም እንዲሆን ብለው ብዙዎች ሲስተም እየሰሩ አይደለም። አሁን አስቸኳይ የእድሳት ብቻ ነው አሁን መስራት የያዙት። ለነገ ብለዋል። አስቸኳይ የሚጀምሩት ነገ ነው። ነገ ከጀመሩ ያው ደግሞ ነቀለቅላቸዋለ። ይኸው እንደምታወት ነው እዚህ አካባቢ ነው የሚገኘው። ማሻላ ሀገራችን ግን በጣም ደስ ትላለኝ፣ እና ይህን ይመስላ ነው ያለ። ነገ ሰላም አሌይኩም ወራመቱላ ወበረካቱ። ድና እንደከበራችሁ ቻናል ቤተሰቦች ሰላም ሰላም ብያለሁ። እንትናችሁ ባላችሁበት ሰላማችሁ ብዛ። ዛሬ ደግሞ መስቀል አደባባይ እንገናኛለን። ሰርቻ ያለ በጣም ሆኗል። እንግዲህ በፌስቡክ እና በቲክቶክ ነበር የምናየው፣ ዛሬ በአካል ተገኝተንበታል ማለት ነው። ይህን ይመስላል እንግዲህ ሀገራችን ማለት ነው። በጣም ልዩ ነገር ነው ያምራበላል። ማሻላ ተባረከል በጣም ማታ ሲሆን ደግሞ የበለጠ ያምራል ማለት ነው። አሁን ትንሽ አስር ሰዓት ስለሆነ ፀሐይ ነው ፊት ለፊት ስለምንሰራው ለዛ ነው ማለት ነው። መብራቱ በርቶ ምናምን ስታወት ልዩ ነው። እና እንግዲህ ይህን ነ ይመስላል። ተሰርቶ አስራው በጣም የሚያምረው ልዩ ነው። ልዩ ነው። አሰላሙ አለይኩም ወረመቱላ ወበረካቱም እንግዲህ መስቀል አደባባይ ኢሚግሬሽን አካባቢ ላይ ነው ያለ። ነው ጥቁር አንበሳ ይህን ይመስላል። እንግዲህ እንደምታዩት ማሻላ ተባረከረ ነው፣ ደስ ይላል በጣም። ዋው ከምንም በላይ እዚህ ጋር ነው ትሻላመሻላገ ላይ ያምራል በጣም። የሊቢያ ኤምባሲን ከፈለጋችሁ እዚህ ጋር አለ። ይህ እንደምታዩት አደባባው ወዲያ ነው። አሁን ማለት ነው፣ ለላ በኩል ነው ነው። እነዚህ ልጆች አስገባኋቸው። አሁን ንግድ ባንክ አካባቢ ነው ያለ ነው በለው በለው በለው በለው በለው በለው በለው። ይኸውላችሁ ንግድ ባንክ በበሩ ላይ ነው ማለት ያስኩት። በጣም ነው የሚያምረው ውብ ያለው ነው

ማታ ደግሞ ቢሆን የበለጠ ያምራል። መብራት ስለሚኖር የበለጠ ነው የሚያምረው። አትዘን። ከበሽታ በኋላ ጤና፣ ከስር በኋላ ነጻነት ከምባ በኋላ ሳቅ አለ። ዱንያ ላይ ሺህ ዓመት አትኖርም። ነገሮችን አቅለህ ተመልከት። ነገም ሌላ ቀን መሆኑን አትርሳ። እዚህ የተጐዳ እዚያ ይካሳል፣ እዚህ የደከመ እዚያ ያርፋል። ትዕግስት ፍሬዋ ጣፋጭ። የማይገድል አደጋ ሁሉ ያጠነክራል። ወጣትነትህን እርጅና ሳይመጣ ተጠቀመበት። ያኔ ወኔ ይክድሃል። ያኔ ጥገኛ ትሆናለህ። ያኔ በሽታ ይከባሃል። እርጅና ሲመጣ የሰው ጥገኛ መሆን ትጀምራል። አሁን ተጠቀምበት። ወጣትነት በጫት የሚባክን አይደለም። ወጣትነት በሱስ የሚባክን አይደለም።